ጠዋትና ማታ ብቻ በመስራት ውጤታማና ስኬታማ የሚያደርግ ስራ ወደ እናንተ ይዤላችሁ መጥቻለሁ። እንዲሁም ደግሞ ከስደት ስትመለሱ ምን ልስራ ምን ላድርግ ብላችሁ የተጨነቃችሁ እንዲሁም ስደት ላይ ቆይታችሁ መጥታችሁ ስራ ቶሎ ሳትጀምሩ እጃቸው ላይ ያላችሁን ጨርሳችሁ እንደገና ወደ ስደት የምታመሩ እህቶች ካላችሁ ይህንን ቪዲዮ ብታዳምጡትና ብትሞክሩት ተጠቃሚ ትሆነላችሁ። ሰላም ቤተሰቦቼ። እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዘት ትረሩ የለኛ ዛሬ ላይ የተባለ በራሴ ቪዲዮ በአዲስ ነገር መጥቼላችኋለሁ። ምክንያቱም እኔም እንደናንተ ስደተኛ ነበርኩ። እንግዲህ በስደት ዓለም ውስጥ በጣም በተለይ በአረብ ሀገራት ውስጥ በጣም ብዙ እህቶች አለን። ብዙ እህቶች እዛ ሰርተን ስኬታማ የሆነም እንዲሁም ደግሞ በተለያየ ነገር ገንዘባችንን ሁሉ ህይወታችንን የሚያጣን ጭምር አለን። ዛሬ ግን ለእናንተ ይጠቅማችኋል እኔ ተጠቅምበታለሁ ያልኩትን ቪዲዮ ይዤላችሁ መጥቻለሁ። አብዛኛው ሰው እንግዲህ የተለወጠበትን ጥቅም ያገኘበትን ነገር ለሰው ማካፈል አይፈልግም። ጫፍ ጫፏን ብቅ አድርጎ ሳይናገር ያልፋሉ። እኔ ግን ትክክለኛውን ነገር ትጠቀሙበታላችሁ ያልኩትን ይዤላችሁ መጥቻለሁ። አዲስ የሆናችሁ ሰብስክራይብ ላይክ ያደረጋችሁ አበረታቱኝ፣ የምታበረታቱኝ ሁላችሁም ክብር በሉልኝ። እንግዲህ ያው ዶሮ ነው። እነዚህ ዶሮዎች እንግዲህ የምትመለከቷቸው ጫጩት ሆነው ደግሞ ሕፃን ሆነው ሁለት መቶ አምሳ ብር ሁለት መቶ ምናምን ብር ታገኛለች። እንዲሁም ከድርጅት ላይ ከሆነ በጣም ዘጠና ምናምን ብር ናቸው። እኔ ግን እንደዚሁ ከሰው ላይ ካፍተው የራሳቸውን ከትንሽ ተነስተው ም በብዙ በመቶ ሺህ የሚቆጠሩ ዶሮዎች ካላቸው ሰዎች ነው የተረከብኳቸው ማለት ነው። እና አንድ እንቁላል ዛሬ ሀያ ሁለት ብር ሀያ ሶስት ብር በቃ ረከሰ ከተባለ አስራ ዘጠኝ ብር ነው። ስለዚህ ከስደት ስትመለሱ ምን ልስራ እያልን በጣም ግራ እንገባለን። ያን እንደዛ ያንን ጊዜያችን እያቃጠል እጃችን ላይ ያለውን ገንዘብ እየጨረስን ተመልሰን ወደ ስደት የምንሄድ ሰዎች አለን። እኔም ከዚህ በፊት ስለገጠመኝ ማለት ነው ይህን ሰውን ከማማከር በቃ የሆነ ልትሰሩት ያሰባችሁትን ሁላችንም መቼም የራሳችንን ስራ የምንፈልገው ስራ ይኖራል። ያንን ስራ ልስራ ብላችሁ ሰው ካማከራችሁ ገደል ነው የምትገቡት። የምር ኧረ እሱ ስራ እኮ ያዋጣ። ለምሳሌ ምግብ ቤት ልክፈት ብትሏቸው፣ ኧረ ምግብ ቤት አያዋጣም ይሄ ይሻላቸው ይላቸው። ያንንም ደግሞ ሄዳችሁ ስታማክሩት እንደዛ ነው የሚላቸው። ስለዚህ በሶስት በአምስት በአስር በሀያ በአስራ አምስት ዶሮ ተነስታችሁ ስኬታማና ውጤታማ ምግባቸውን ችሎ የቤት አስይዛ ይችልላችኋል። ለምሳሌ እኔ አስር ዶሮ ናቸው። ስለዚህ ከአስሩ በቀን አስር እንቁላል ቢጥሉ በአምስቱ የእነሱን መኖ ብገዛ በአምስቱ ደግሞ የራሴን የምፈልጋቸውን ነገሮች ማድረግ እችላለሁ። ገዜ የሰታችሁ ስሩኝ። ጠዋትና ማታ እኔ እንዲሁም ፀሐይ እንዲሞቁ ብዬ አሁን ደጅ አስወጥቻቸዋሉ። በራቸው አካባቢ ፀሐይ እየሞቁ ነው። እና ጠዋት የሚበሉት አንድ ኪሎ ከሆነ አንድ ኪሎቸውን ስጠት ታደርጋለች። የራሳቸውን መመገቢያውን ውስጥ ቤት ውስጥ አልገባውም መመገብ ያላቸው መጠጫ ያላቸው እቃችሁን እጥብ አድርጋችሁ ጠዋት ትሰጣላችሁ። ልክ ማታ ደግሞ አስራ አንድ ሰዓት አካባቢ እንደዛው እራታቸውን ትሰጣላችሁ። ከዛ ውጭ እንቁላል ለማንሳት በቃ በምንም ጊዜ ይፈጁም፣ ስራ ማያስፈቷችሁ፣ ሌላኛውን ስራ ጎለጎን እየሰራችሁ በእነዚህ መቀየር ትችላላችሁ። እውነት የምምራችሁ በጣም ነው የምትጠቀሙት፣ አትጎዱም። ምክንያቱም ሀያ አራት ሰዓት ለእነሱ ጊዜ የምሰጥ የለም። ጠዋትና ማታ ብቻ ጠዋት አንዴ ማታ ከዛ ውጭ ምንም ቤታቸውን ታጸዳላችሁ። በሶስት ቀንም ሆነ በአራት ቀን የምታጸዱበት ያው እናንተ ሲቆሽሽ መቼም እናውቀዋለን። ስለዚህ ያ ያን ነው ጊዜ የፈጁባችሁን ጉልበት አይጠይቅም። በጣም ቀላል ስራ ነው ሞክሩት። ራሳቸው የተወሰነ ደቂቃ በቃ የተወሰነ ሰዓት ነው መውለድ እስከሚጀምሩ ድረስ ትንሽ ወጪ ቢበዛባችሁ፣ ከዛ ውጭ ራሳቸውን በራሳቸውን ችለው እናንተንም ለራሳችንም ጥቅም ይሰጣሉ። ስለዚህ ከስደት ስትመለሱ ቶሎ ብላችሁ ስራ ካልጀመራችሁ ዞሮ ዞሮ ዞሮ መዝጊያው ጭራሮ እንደሚባለው ሁሉ ዞሮ ዞሮ ደግሞ ወደ ስደት ነው የምናስበው። እዚህ ተቀምጠን እጃችን ላይ ካጣን በጣም ግራ ስለምንጋባ ማለት ነውና ያ ከሚሆን በሰው ሀገር በሰው ቤት እድሜያችን ከምንጨርስ እኛ እንደ ሻማ ከምንቀልጥ፣ እዚህ ደግሞ የራሳችን ላይፍ መጀመር አለብን። የራሳችን ህይወት መኖር አለብን። የምሬን ነው የምላችሁ። ስደት ላይ ያላችሁ ስደት ከሰባት ዓመት በላይ ሳርቻለሁ እና አልመለስም ብዬ መጥቼ ተመልሼ ሰርቻሉ። ስለዚህ አሁንም ቶሎ ብላችሁ ስራ ካልጀመራችሁ አልመለስም ብላችሁ ብትመጡ እንኳን ዞሮ ዞሮ መልሶ ወስዳችኋል። ግን የሆነ ነገር ስራ ከጀመራችሁ በቃ እጃችሁ ላይ አታጡም። ለራሳችሁ አትሸነፉ። የበለጠ ስራውን እንድትሰሩ እንድትጠናክሩ ነው የሚያደርጋችሁ። እና ሰውን ደግሞ አታማክሩ። የሆነ ነገር ልሰሩ ካሰባችሁ ከከሰራችሁም ከሰር በቃ ሰው ሳይከስር ሰው ሳይወድቅ ሳያጣ አያገኝም። በቃ ወድቆ ተፈልጦ ምን ብሎ ነው ሰው የሚያገኘው? ዝም ብሎ ሀብታም አይሆንም። በአንዴ እኮ ስኬት አይገኝም። ብዙ ነገር አታችሁ ብዙ ነገር ካስራችሁ እኛ አሁን ለምሳሌ አረብ ሀገር እንኳን ደሞዝ ቢከፈልን ወሩ ሰላሳው ቀን ፈግተን፣ ተሰድበን፣ ተገላምጠን ምን ብለን ነው አይደለ? እዚህም ልክ እንደዛው ጊዜ ሰተን ለእነሱ ልክ ላረቦቹ እንዴት ነው ተነስተን ገና ከረፈደ አረፈደ እየተጨነቅን ቁርሳቸውን ለመስራት ጨው በዛ አልበዛ፣ ዘይት እንዳይበዛ የምንጨነቀውን እዚህም ልክ እንደዛ እየተጨነቅን ለራሳችን ከሰራን ማንለወጥበት ምክንያት ምንም የለም። በካብዛት አይደለም አደለም። ከትንሽ ተነሱ፣ ሰው ለማደግ አንድ ዶሮን ብትሆን እንኳን ትለውጣለች። እና ወደ ቤተሰቦች ይህን ይሄን ይመስላል። ላካፍላችሁ የተጠቀምኩበትን ተጠቀሙበት፣ ሞክሩት ሞክራችሁ አልሳካ ካላችሁ እንኳን እንደፈለጋችሁ አንስታችሁ ስደቡ። በፍጹም አይከስሯችሁም፣ አይደለም ሌላው ቀርቶ አሳድጋችሁ እንኳን ብትሸጧቸው ትርፋለች።